ኩ፣ ይርበኛል ይእን፣ ምንድን ነው? ምንም ሳይሰራልም። መጀመሪያ ብዙ አልበላሁም እና ከበላሁ በኋላ ምኑን ሆድ ነው ይዞብኝ፣ ምግብ ምግብ ትላለህ። የቤት አብልቻ አይደል እ የስራ ቦታው ነው ዘርግፎ ያ ዳንኤል የሚባል እንደው ኧረ ያዙ! ሽንኩር ድንቹ ተረሳ። ስማ ሞላ፣ ሰው ሲመጣ ደህና ዋላችሁ፣ ምንድን ነው የምትፈልጉት ማማስ ሲሉ

የኒስ እኔ ደናሰንዶ ቀልጠፍ ያለ ሰው አልኩ። ይህን የተዝረከረከ አምጥቶ ትበላለህ? ምግብ እሳቸው ያበሉ አልኩ ብሎኛል። ምግብ ልትበላው ትበላለህ። በብዙ ሰልሽ አልኩ። እናታለም አንተን አብልቼ እኔ ምን ላተርፍ ነው? እኔ እንጀራ እሰጥሃለሁ፣ ስራውን ግን ስራ ሞላ አደራ ሞላ ነው።

ና እዚህ ቁጥበ እኔ ቤት ደርሼ መጣሁ። እማማ ሲሉ አለች። አሁን እዚህ ደርሳ ልትመጣ ነው። በል ሰው ሲመጣ ደህና ዋላችሁ፣ ምን ልስጣችሁ በላቸው። ፔስታ ውስጥ አለ የምሰጣቸው ፔስታ ሲገዙ። ፀሐይ ሲሆን ጥላ ዘርጋ። እማማ ይሄ ራበኛ ድደጠዋ እን በቃ

አለ፣ ድንች ድንች፣ ቲማቲም፣ አለ ቲማቲም፣ ሽንኩርት፣ ሽንኩርት፣ ሽንኩርት፣ ድንች፣ ድንች። ሰው አይገዛበትም የለውም ገንዘብ ማለት ነው። ካልተሸጠላቸው ሰብስቤ እቤታቸው ቀልዳሉ። ትበላለ ብሎ ያ ደላላም ጥቶ ዳን የሚባል ደንደሳም አቤት ፀሐይ፣ ረዳ ፀሐይ፣ በላይ ስልጋየር ደግሞ ልጅ እን ይሄ ልጅ እንደው ስራ አይከብደው ይሆን? ትቾ ት ልየው ለዛሬ እንደው ያበሪው ቁጭ ብዬ ልየው። ከዛ በኋላ ብቻውን ይስራል።

ማለት እኔ ማማ እኮ ነኝ። አንተ በኔ ትቀልዳለህ እንዴ? እየቀለዱ ነው። ኧረ እኔ ቀልድ ጊዜ የለኝም። ስራህን ስራ። ምንድነው የምታደርገው? እኮ ነው ማለት። ኧረ ጉድ በሉ ዛሬ እኔ ለቀልድ ጊዜ የለኝ። አሁንም እንዲያረ ከዚህ ቁጭ ብለህ እየበላህ ነው። እ ወፍጮ የሰው ወፍጮ እንዴ? ምን ይመስላል

የበላሚ የደማ ጉድ ይሄንን፣ አየሽለ። ብሩ የት አለ? በቃ ይኸውልሽ። ብሩ ደግሞ አጥፍቶታል። የለም በቃ ቲማቲም እኮ ስንት ችሎ ቲማቲም መሰልሽ አንቺ። የሰጠሁት ሲበላው ሰንብቶ ሦስት በላው አሁን

ናውሰድ ናውሰድ፣ አዎ ናውሰድ። ቆይ እኔ ለዳንኤል ደውላለሁ። ቆይ እንደውም ያንን የማልደውልለት ምን አድርጎ ነው ንገሪኝ ይለኛል። አሮ ቆይ አንተማ ስንት ጊዜ ትረድለኝ? ናውሰድ ብያለሁ፣ ናውሰድ ብያሃለሁ ነው። ናውሰድ ና እንደው የመጣችሁ ናይ ዘይድ ብያለሁ ና። የተረገም ና ና። ምንድን ነው ያረገ ያደረገውን ነገር ይለኛል። ከዚህ በላይ ምን ያደርጉት ሊገርሙት እንጂ ማን ነው መጣ። ና ያለኔ ምን ሻ ላይ እንዴ መፈረጥ አንተ እንዴው ደላላ አስተባው መቼ ነው እንደው ለተን ታውቁት ምን ተፈጠሩ ነው? ምንም አልገባኝም። ደሞ አታፍር ምን ተፈጠረ ብለ ምትልም ሰራተኛ ብለ ያስቀጠርከው እኮ እማማን አትሌት አደረጋቸው። ዲ ማለት እኔ አሁንም ምንም አልገባኝም። ይኸውልህ እማማን ሲያገኛቸው እኮ በዱላ ነው የሚያሳድዳቸው። እኔ ምን እንዴ ሞላ ትንሽ ክሬዚ ነገር ነው እንደ እቺ ሞላ ሞላ እኮ እየቀለደ ነው። ቀሉን እዚህም ጀመረው እንደ እንደ። እና ታዲያ የሚቀልድበትን ሰውና ቦታ ይምረጣ፣ ንገረው። የሚሰማ ከሆነ ለነገሩ እሱ መብላት እንጂ መስማት አያውቅም። ትሰማለህ ዳን ሞላ፣ ያሳዝናል። እንደው ውስጡ ብዙም ክፋት የለበት። እኔ ግን ባረባ በረባ ይኸውልህ፣ ይሄ የሚቀልደውን ቀልድ ያውቁም ብያል። እኔ ነፍሴ ወጥቶ ሊሞተው እን ተሳቀጨ ሞትኩ እኮ። በቃ ችግር የለው ማያስቡ፣ እኔው ራሴ መጥቼ በኋላ እነግረዋለሁ። አሁን ስራ ስላለ ብዬሽ ልሂድ

ይህን ሰው እያማልየውም የሚሸጠውን በሙሉ ካልወሰድኩበት። እኔት ና ል ፕሊስ ፖታቶ ትሰጠኛላ? የለም እኮ የለኝም እኮ የለም የለም። እዛ የለም፣ እዛ የለም ቦታቶ ወይኔ ዳን የእጅ ሚስት የሰው ሰው እንዲያ አርጎ ስብር አርጓ ሰብሮ ይላክብኝ አልገባኝም። ስንጭቀ ምንሆና ነው ኛ ጉድ ነዋ። እንዲያ አርጎ ቀጥቅጦ ሰብሮ ይላካ እና ሰብሯት

እኔ ትያለውን ደግሞ ዘልዛል አምጥቼ አስቀመጥኩ። አንተ ከስተመሩን ሁሉ ለማባረር ነው? እንደ ከስተመር እየደበደብክ እምትልከው ምን ጉድ ነህ? ማነሽ አንቺ? ስራ አታስፈች? ምን ትሰሪያለሽ? እኔ አንቺ እኔ ማማ እኮ ነኝ

እኔ እንደው እንደው አርፋለሁ ብዬ እንዲህ አለ። ጅል መጥቶ አህላይ ላይ ይቀመጥ። አንተ በስተርጅና ይሄንን ስሪድህን አውልቅና ጣል። ምንም አስወጡ አባሩ ብያለሁ። ማን ያባርልኝ? አይኑ ይጥፋና ያነደላላ አይደል? አምጥቶ ሰጥቶኝ ሄደ። አይኑ ጥፋ። አሁን ደላላ ሰው ነው። እሳት የራሰ እሳት የራሰ ብሎ እኔም ገንዘቤን ተቀብሎ ሄዶ ይኸው እንዲያለ እሳት የራሰ ይዞ መጣ። ሰው እኮ ሰብሮብኝ እኮ ነው። ልጅቱን ሰብሮ ጣላት እኮ። ልጅቱን የዛ አስተኝቼ እኮ ነው የመጣው። እንደ አንተ ሰው ብትገደል እምትኔአተ ኛኔእኔምነው መጠለትየምየም

ወይ ሞላ አንተ እኔ የሰጠውን ልብስ የት ጣልከው ልበሰው ብዬ አትፈ ወሬ ነው እያወራሁ ያለው እኔ ወደፊት ትልቅ ሰው ስሆን ሳድግ ሳድግ ሳድግ ለብሰዋለሁ ብዬ ሳጥን ውስጥ ድብም ረንደው ደቀመኛ ነው የመጣሁት። ሌላ ለምን መጣለሁ? የምን ኮሚሽን እማማ? ደግሞ ይህን የመሰለ የተወራለትና የተነገረለት ምርጥ ሰራተኛ ሽሎት መጥቼ የምን ኮሚሽን ይሉኛል? እንደ ቆይ፣ አንተ ምን አባክ ፈልገህ እዚህ ቤት መጣ? የምን አባክ ኮሚሽን ነው? አንተ ሞላ ምግብ